ሰላም ቅዱሳን፣ እንደምናላችሁ እግዚአብሔር ስም የተባረከ ይሁን። እንደምናላችሁ ደህና ናችሁ ወይ? የጌታ ሰላምና ጸጋ ይብዛላችሁ። እግዚአብሔር ስም የተባረ የተባረከ ይሁን። ጌታን እናመሰግናለን። ብዙ ሰዎች ከጠየቁኝ ነገር ነው። ዛሬ የዮሐንስን ራይ ለማስተማር አይደለም የመጣሁት። በጣም የገረመኝ ነገር ግን ሰሞኑን ሶሻል ሚዲያ ስለዚህ ጉዳይ ምን እንደሚል እከታተል ነበረ። በጣም ከገረመኝ ነገሮች አንዱ በተለይ በህዝባችን መካከል በተለይ በዚህ በእስራኤል እና በኢራን መካከል ያለውን ጉዳይ ሁሉም ሰዎችም ይሰማዋል ብዬ አስባለሁ፣ ይከታተለዋል ብዬ አስባለሁ። ሶሻል ሚዲያውን የተቆጣጠረ ዜናውን የተቆጣጠረ ነገር ከረንት ኤቨንት ምንድን ነው ከተባለ ወይም ሰበር ዜና የኢራንና የእስራኤል ጦርነት ነው፣ ወይም ደግሞ እርስ በርስ የሚቆራቆሱት ነገር ማለት ነው። በዚህ ጉዳይ ላይ እያሰብኩ እያለ በእኛዝ መካከል ያለውንም ኦፒኒየን መለከት ነበረ። በተለይ ከሙስሊም ወንድሞቻችን መካከል በጣም ይህንን ኢራንን ደግፈው በጣም ፎልስ የሆኑ ኢንፎርሜሽኖች በማውጣት ክርስቲያኑም ደግሞ ያለ አይደለም የቲፎዞ አይነት የመሆን ነገር ይታያል እና ይሄ ለምንድን ነው የምንለው? ለምሳሌ እኔ ዛሬ አቋሜ ልነግራችሁ ነው። አንዱ አቋሜ ለምንድን ነው ፕሮ እስራኤል ወይንም ደግሞ ከእስራኤል ጋር የምቆመው? እንዲሁ ክርስቲያን ስለሆንኩኝ ነው ወይ ተረድቼው ነው? መጽሐፍ ቅዱስ ምን ይላል? በእግዚአብሔር ቃል ላይ ተደግፈን ይሄ ልናውቀው ይገባል። እና ሰሞኑን የሚሆነውስ ነገር አንዳንዶች ወደ አርማጌዶን ይወስደናል ወይ ብሎ ይጠይቃሉ። እሱን እንመለከተዋል አርማጌዶን ሊሆን ነው ወይ? በጣም በአንድ ቸኩል ጥሩ ነው ለሁሉ ነገር። የሆነ ነገር ፍንዳታ ተነሳና የሆነ እስራኤል መካከለኛ መስራቅ የሆነ ነገር ተነሳ ማለት ሁሉ ጊዜ አርማጌዶን ይሆናል ማለት አይደለም። ዛሬ እሱም በተመለከተ ጥቂት ነገሮች ልንነጋገር ያስፈልጋል። ለምን ብዙ ሰዎች የሚመስላቸውን የሚናገሩበት ዘመን ነው። የሚመስላቸውን ሶሻል ሚዲያ በእጃቸው ነው። ይሄ ካሜራ በእጃቸው ላይ ነው ሁሉም መናገር የሚችልበት ሁሉም ኦፒኒየን መስጠት የሚችልበት ስለሆነ ለዛ ነው ቸኩርዬ መናገር ማልፈልገው በተከሰቱ ነገሮች ሁሉ ላይ። ምክንያቱም መጽሐፉ የሚናገረው ብቻ ነው የምንናገረው እንጂ ዜና በተነሳ ቁጥር ትንቢትን እዛ ውስጥ እየከተትን እንድንናገር አይደለም መጽሐፍ ቅዱስ የሚያስተምረን። ግን ዘመኑን እንመረምራለን በእግዚአብሔር ቃል እና መቼም እስራኤል የዓለም ዜና ሁልጊዜ የዓለም ዜና ሆና እየኖረች እንዳለች ሁላችሁም ታውቃላችሁ። መጽሐፍ ቅዱስ ስለ እስራኤል የሚናገረውን ወይም ስለ ኢየሩሳሌም የሚናገረውን ላሳያችሁ ይፈልጋል ነው። ምን ይላል? በዚያ ቀን ኢየሩሳሌም ተመልከቱ፣ ለአህዛብ ሁሉ ከባድ ድንጋይ አደርጋታለሁ ይላል። እንዴት ያስፈራቃል ነው! ለአህዛብ ሁሉ ከባድ ድንጋይ አደርጋታለሁ፣ የሚሸከሟት ሁሉ እጅግ ይቆስላሉ። የምድርም አህዛብ ሁሉ በላዋ ላይ ይከማቻሉ ይላል። ይሄ በጣም ኃይለኛ ምልክት ነው። ለምንድ ነው ኢየሩሳሌም እንደዚህ ክብድ የምትለው? ተመልከቱ፣ ዜናችንን እንመልከት። እንደ ከባድ ድንጋይ ሆናለች ኢየሩሳሌም ለአሕዛብ። በቃ ተሸክም ሆናባቸዋለች። ይህችን የምታክል አገር በጣም ሚገርም ነው። የኢትዮጵያ ምናልባት አርሲን ብታክል ነው። በጣም ትንሽ የሆነች ሀገር ናት። በጣም ትንሽ አገር አለ በቴክኖሎጂ በሀብት በእውቀት በሚሊተሪ ትልልቅ ሀገሮች ሁሉ አጠገቧ የሚቆሙላት ፖለቲካሊ ተሰሚ የሆነች በኢኮኖሚ በጣም ኃይል ያላት ሀገር ሆናለች። ሌሎች የሚያዩት በሌላ ዓይን ነው። እኔና እናንተ ግን ከኋላዋ ያለውን ምስጢር እንረዳለን። እሱ እሱ ነው ዛሬ የምናወራው። ለምንድን ነው ለዓለም እንደዚህ ከባድ የሆነችው? እስራኤል እንደ ከባድ ድንጋይ አደርጋት ያለ ያለው እግዚአብሔር ነው፣ ራሱ እግዚአብሔር የሚሸከሟት ሁሉ እጅግ ይቆስላሉ። የምድር ሀሳብ ሁሉ ባላዋላይ ይከማቻሉ፣ እና የሚከማችሁት ለበጎ አይደለም። የሚከማችሁት ከእሷ ሊማሩ ወይም ህግ ከጽዮን ይወጣል ብለው ከእሷ ሊማሩ አይደለም የሚወጡት በኢየሩሳሌም ላይ የሚከማችሁት። የጥላቻ ክምችት ነው፣ የማጥፋት ክምችት ነው። አሁን የምትመለከቱት ጦርነት በኢራንና በእስራኤል መካከል ወይም ደግሞ መቆራቆስ ስለዋለውኝ የሚቆራቆሱት ወይም በሮኬት የሚደባደቡት ፉል ብሎን ወር አልጀመረም። ገና እግረኛ አልገባም። ታንኮች አልተንቀሳቀሱም። እስካሁን የሚንቀሳቀስ ያለው ጀቶችና ድሮኖች ናቸው የሚንቀሳቀሱት ያሉት እና እስራኤልን ዙሪያዋን ተመልከቷት። አጠገቧ ጋዛ ተመልከቱ፣ ሌባኖን ከላ አለ፣ ሲሪያ በጠገቧ አለ፣ ተታች ኢጅፕት ወይም ግብፅ አለች። ተመልከቱ፣ ሳኡዲ አለች፣ ኢራቅ አለች። ዙሪያዋን ተመልከቱ፣ ኢራን አለች፣ ዙሪያዋን ላይ ጆርዳን አጠገቧ አለች፣ ዮርዳኖስ። ከዛ ደግሞ ቱርክ ከላይ አለች። እነዚህ ሁሉ ወዳጅ ሀገሮች አሉ። ዙ አይተከል ተመልከቷት ሳይዟል ምን እንደምታክል እቺ ትንሽ አገር ተመልከቷት። ይሄንን የሚያህል ትልቅ ጃይንት ጋ ነው እየገጠመች ያለችው። የአንድ ክፍል ሀገር ስፋት የላትም የህዝብ ብዛቷ በጣም ትንሽ ነው። ነገር ግን በጣም ትልቅ ኢንፍሉዌንስ አላት፣ በጣም ትልቅ ጉልበት አላት። ብዙዎች የእስራኤል ጉልበቷ የአሜሪካን አብሮነት የሚመስላቸዋሉ። የአሜሪካን አብሮነት አይደለም እንደዚህ በበዙ ጠላቶቿ ተከባ እስከ ዛሬ የጠበቃት የእስራኤል አምላክ እግዚአብሔር ነው። ያ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር እሱ አብሯት ባይሆን ኖሮ፣ እግዚአብሔር ከእኛ ጋራ ባይሆን ኖሮ አለ ዳዊት ሲዘምር። ጠላቶች በእኛ ላይ በተነሱብን ጊዜ ለጥርሶቻቸው ንክሻ ያላደረገን በዋጡን ነበረ፣ እያለ ነው ዳዊት የሚናገረው። ተመልከቱ እነዚህን አገሮች በሙሉ እነዚህ ሀገሮች በሙሉ የእስራኤልን መጥፋት የሚፈልጉ ናቸው። ተመልከቱ። አስፋራስ ፓኪስታን ብትሄዱ፣ ፓኪስታን ኢራን ብትነካ እኔ በኒኩለር መታ ለው እያለች የምታስፈራራ አገር ጉልበት ማውጣት ጀምራለች እሷም እና ተመልከቱ፣ እና ዙሪያውን ያለውን ሀገሮች በሙሉ ስትመለከቱ እነ ካታርን እነ ኩዌትን ብትመለከቱ ሁሉም እስራኤልን ወደዋት አይደለም፣ በስምምነት ነው። እሺ እና ይሄ የምትመለከቱት አንዱ እውነት ምንድን ነው? እግዚአብሔር ከህዝቡ ጋር እግዚአብሔር የኪዳን አምላክ ስለሆነ በኪዳን የሚሰራ አምላክ ይሄ ከራይት ሮንግ ጉዳይ የሎጂክ ጉዳይ አይደለም። ይሄ የኪዳን ጉዳይ ነው። በሎጂክ ጉዳይ ከሄዳችሁ እንዴት እንደዚህ ይሆናል፣ በዛ ላይ እንዴት እንደዚህ ይሆናል፣ እግዚአብሔር እንደዚህ ያደርጋል፣ እግዚአብሔር ያንን አያደርግም የምትሉት መጽሐፍ ቅዱስ ይዛችሁ ብንነጋገር እሱ ይሻላል። መጽሐፍ ቅዱስ ግን ስለዚህ የሚናገረው ነገር ምንድን ነው? የእስራኤልን ጉዳይ፣ የእስራኤልን ጉዳይ እግዚአብሔር ከኋላው አለ ከምድሪቱ ጋር እግዚአብሔር አለ። እስራኤል ስታጠፋ እንደሚቀጣት ሁሉ እሷ ላይ ጥፋት ሲያደርሱ ደግሞ እግዚአብሔር ሊያፈርሳቸው ይነሳል ማለት ነው። ስለዚህ ይህንን ሁሉ ጠላት በዙሪያ ከባ፣ ይህን ሁሉ ጠላት በዙሪያ ከባ፣ ለምንድን ነው ያልጠፋችው ብላችሁ ካያችው ኢትስ ቢኮዝ እግዚአብሔር ከህዝቡ ጋር ስላለን፣ እግዚአብሔር ከህዝቡ ጋር ስላለን፣ እግዚአብሔር የኪዳን አምላክ ስለሆነ ማለት ነው። ስለዚህ እግዚአብሔር የኪዳን አምላክ ስለሆነ በእነዚህ ጠላቶቿ መካከል እግዚአብሔር በእሷ ላይ ምን አድርጓል? ፕሮቴክሽን አድርጓል። ሁላችሁም እንደምትመለከቱት በእነዚህ ሀገሮች ዙሪያ ሁሉ እስራኤል የተወደደች አይደለችም እና ምንድን ነው ሚስጥሩ ከኋላው ካላችሁ እንደዚህ እንነጋገር ሰሞኑን እንደሰማችሁት በዜናው ላይ እንሆ ህዝቡ በዚህ በዘጸአት መጽሐፍ ላይ ከተጻፈ ተነስቶ ነው ናታንያሁ ሲናገሩ የነበሩት እንሆ ህዝቡ እንደ እንስት አንበሳ ይቆማል እንዳንበሳ ይነሳል ያደነውን እስኪበላ የገደለውን ደሙን እስኪጠጣ አይተኛም ብሎ ይናገራል እና ይሄ የሚናገረው ነገር ስለምንድን ነው እግዚአብሔር እንዴት ከህዝቡ ጋር እንደሚሆን ይህን አንበሳ ብሎ የጠራው እንስት አንበሳ ይነሳሉ። ይህንን ነው ታይትሉን ይዞ ናታንያሁ ራይዝ ኦፍ ላይን ብሎ የተነሱት። ይህን ነው ላይን ኦፍ ጁዳ እያኑ ሲናገሩ ነበር እና እንግዲህ እንደምትመለከቱት ፊቷን ከጋዛ ወደ ሶሪያ ዙራለች እና እንዳለ እንትንን የዚ የኢራንን የኒክሌር ኢላማዎችን በሙሉ ወታደራዊ ጣቢያዎችን፣ ሬዲዮ ስቴሽን፣ ቴሌቪዥን ስቴሽኖችን አሁን ያለው እስላማዊ መንግስት የመሰረታቸው ነገሮች በሙሉ እያፈራረሰች ነው። ሲቪሊያንነት ነቀም ኮላተራል ዳመጆች ሊኖር ይችላል። ኢንስቴድ ግን ከቴራን ወይም ደግሞ ከኢራን ያለው ነገር ስትመለከቱ ኢራን ስትወረውር የምትመጣው ቴል አቪቭ ላይ ሬዚደንስ ነው የምትመጣው። በእርግጥ የመከላከያ ሚኒስትሩን መጥተዋለች። ነገር ግን ሬዚደንስ ኤሪያዎችንም አትለይም ምናልባት የቴክኖሎጂ ደረጃ ለመድረስ ሊሆን ይችላል። እስራኤል ግን ለይታ ነው የምትመታው። ህዝብ የተሰበሰበበትን ቦታ አትነካም እና ምን ለማለት ነው? እስራኤል በኢራን ላይ እንግዲህ አሁን ሰሞኑን በፈጸመችው በዚህ ጥቃት ምክንያት በጣም ብዙ ወታደራዊ ባለስልጣኖች እንዳለ ሞተዋል። የኒውክሌር ሳይንቲስቶች ጠቅላላ በቁጥር ከ320 በላይ ሰዎች ቆስለዋል ይባላል። በከተማዎች፣ በወታደራዊ የኒውክሌር ተቋማት ላይ እና ጥቃቶች ውድመቶች እየደረሱባቸው ነው ያለው። እግዚአብሔር ሰው በመሞቱ ደስ ይለዋል ነው አይለውም? ሰው ንስሐ ሳይገባ እንዲጠፋ እግዚአብሔር ይፈልጋል አይፈልግም? አይፈልግም። ስለዚህ መጽሐፍ ቅዱስ ስለዚህ አሁን ስለሚሆነው ነገር ምን ብሎ ይናገራል? እውነት ይሄ አርማጌዶን ነው ወይ? አንዳንዶቻችሁ መቼም በጣም ከችኩልነት የተነሳ ጀጅ ለማድረግ ትሮጣላችሁ እና እስኪ ስም ብላችሁ ሰምተን እናውራ። መጀመሪያ ፖይንቱን ሳትሰበው ገና ጫፍ ይዞ ለመናገር መቸኮ ጥሩ አይደለም፣ መንፈሳዊነትም አይደለም በነገራችን ላይ እሺ እና መጽሐፍ ቅዱሳችሁን ብታደቡ ለእናንተም በጣም በጣም ይጠቅማቸዋል ብዬ አስባለሁ። ስለዚህ በከተሞች በወታደራዊና በኒውክሊየር ተቋማት ላይ ከፍተኛ ጥቃቶችን ውድመቶችን እያደረሱ ነው ያሉት እስራኤሎች እና እስራኤል ኢራን በእስራኤል ላይ ደግሞ በተደጋጋሚ የምታደርገው ነገር ከመከላከል አንጻር በጣም ራሷንም ከመከላከል አንጻር ኤርፖርቶቿን እየዘጋች እንዳለች ዜናዎችን ትመለከታላቸው እስራኤል በሚሆነው ግርግር ላይ ሰዎች እንዳይጨነቁ፣ ለምሳሌ ይሄ የዚህ የጠቅላላ የእስራኤል እና የኢራን ጉዳይ አርማጌዶን እንዳልሆነ አርማጌዶን ደና ነው ወይ የሚለውን ነገር ገና ነው ወይስ አሁን ገና የሚመጣ ነው የሚለውን ነገር እንድታዩ ያስፈልጋል። የኢራንን ጥቃት ለማክሸት እንግዲህ የሚሞክር የትኛውም ሀገር ኢራን እንደምትመታው እየተናገረች ነው። ኢራን ለእስራኤል ድጋፍ ታደርጋለች ማለት ኢራን ለእስራኤል ድጋፍ አደርጋሉ የምትላቸው ሀገሮች ሁሉ በዛቻ እያስጠነቀቀች ነው። አሜሪካን፣ ፈረንሳይ፣ እንግሊዝ እስራኤል እስራኤል እየደገፉ ነው እያለች ነው። እነዚህ ነገሮች ደግሞ እኛ ሀገርም አፌክት ያደርጋል ምክንያቱም ምናልባት ጅቡቲ አካባቢ ከተመጣ ሚሳይሎቹ አዘጋ ሊደርሱ ይችላል ይባላል። ስለዚህ ቴህራን በዚህ ውስጥ በወጀብ ውስጥ ነው ያለችው እና ቴህራን እየነደደች ነው፣ በብዙ ኤሪያ እየተመታች ነው ያለችው እና በዚህ ምክንያት እስራኤል በደረሰው ነገር ኒውክለር አላት ተብሎ የታሰበበትን ቦታ እስራኤል እርምጃ እየወሰደች እየመታችን ያለችው እና እስራኤል እስራኤል በአሁኑ የምታልፍበት ሁኔታ ቴህራን ትቃጥላለች እያለች እያስፈራራችን ያለችው የእስራኤል የእስራኤልና ኢራን ይሄ የአጸፋ ጥቃት እርስ በርሳቸው መቆራቆሳቸው እየቀጠለ ያለው እና እስራኤል ኢራን ከእስራኤል ለደረሰባት ጥቃት እሷም እርምጃ ትወስዳለች እና የኒክለር ጣቢያ እየወደመባት ነው ያለው እና ጥቃቷን እንድታቆም እስራኤል ኢራንን አቁሚ ትላታለች። እስራኤል ደግሞ ኢራን ደግሞ እንድታቆም አልፈለገችም። ስለዚህ እርስ በርሳቸው እልው እየሄደ ነው። ለመሆኑ እነዚህ ሰዎች ጠላቶች ነበር ወይ ነበር ወይ ጠላቶች ነበር ወይ ይሄ እርስ በርሳቸው የነበረው ጦርነት መቼ ጀመረ ብዙዎች ታሪክን ስለማያውቁ ኢራን እና እስራኤል በጣም ወዳጆች የነበሩ እርስ በርሳቸው በጣም ቅርብ የነበሩ በተለይ ሻ የሚባል የእነሱ ንጉስ በነበረበት ዘመን ላይ በጣም ሰላም የነበሩ ሚሊተሪ የሚተባበሩ በነገራችን ላይ ኢራኖች እስላሞች ይሁን እንጂ አረቦች አይደሉም የሚናገሩት ፐርዥያን ፋርሶች ናቸው እንጂ አረቦች አይደሉ። ኤኔ ኢራናዊ አግኝታችሁ አረብ ነው ወይ ብትሉት ይናደዳል። ምክንያቱም አረብ አይደለውም ነው የሚላችሁ። ሃይማኖቱን ወስዷል እንጂ ፐርዥያኖች ናቸው የፋርስ ናቸው። ታስተውሳላችሁ፣ ፋርስ እና ሜዶን የዛ ዝርያዎች ናቸው። ሁለቱም ጥንታዊ ህዝቦች ናቸው። ለረጅም ዘመናት ያህል ወዳጆች ናቸው። አብረው በሚሊተሪ በብዙ የሚተባበሩ ነበሩ። ግን በ79 አካባቢ ላይ በ1979 አካባቢ ላይ ይሄ አሁን ያለው እስላማዊ መንግስት አገሩን ከያዘ በኋላ ፖለቲካው ተቀየረ። ስለዚህ ፍልስጤምን፣ አራፋትን በመጥራት ፍልስጤምን መደገፍ ጀመሩ። ስለዚህ ወዳጅነት የነበራቸው ጊዜ ነበረ። በተለይ በ1948 ላይ በጣም በሚገርማቸው ቱርክና ኢራን ናቸው ከአረብ አገር ከተባሉት ከሚድል ኢስት ውስጥ ከደገፉት አገሮች ሁለቱ ብቻ ናቸው ቱርክና ኢራን እስራኤልን ሪካግናይዝ ያደረጉት ስለዚህ ከጥንት ጀምሮ ጠላትነት ያላቸው አይደሉም። ከፓሌስቲና ወይም ከፍልስጤም ጋር በተያያዘ ግን ጠላትነትን ዴቨሎፕ አርገዋል። ስለዚህ ኢራን ከቱርክ ቀጥላ እስራኤልን እንደ ሉዓላዊ ሀገርነት የተቀበለች ሁለተኛዋ የሙስሊም ሀገር ናት፣ በአብላጫው ስትመለከቱ። ስለዚህ ከ1948 ጀምሮ ከእስራኤል ጋር ባሊንጀሮች አብሮ የነበሩ ናቸው። ግን ያሲር አራፋት ጉብኝት ሊያደርግ ወደ ኢራን በሄደበት ምክንያት ከዚህ የተነሳ ዲፕሎማሲ ግንኙነታቸውን ከእስራኤል ጋር አቋረጡ እና ይሄ የኢራን አብዮት የሚባል አለ እና ያ ንጉሱ ሻ ከወደቀበት በኋላ እሱ እስከሚወድቅበት ጊዜ ማለት ነው፣ 1979 እስራኤል እና ኢራን በጣም ወዳጃሞች የሆኑ አገሮች ነበሩ። ዛሬ እንኳን ሄዳችሁ ብትመለከቱ ወደ አስር ሺህ የሚገመቱ አይሁዶች በቴህራን ይኖራሉ። አስር ሺህ የሚሆኑ የፋርሲ የሚናገሩ አይሁዶች ማለት ነው። በ1979 አካባቢ ላይ ግን አብዮታቸው ከመፈንዳቱ በፊት ግን ወደ 80 ሺህ የሚሆኑ አይሁዶች በኢራን ይኖሩ ነበር። ስለዚህ በጣም ኮሚኒቲው አሁን አሁን እየቀነሰ መጥቶ 10 ሺህ ደርሷል። ይሄ ሪሰንት ስታቲስቲክስ የምትመለከቱት ነው። ስለዚህ እስራኤል በኢራን ጥቃት ያደረሰችባቸው ስፍራዎች አሁን የምትመለከቱት ዋና ዋና የሆነ የዩሬኒየምን ማልሚያ ወይም ማበልጸጊያ ያንን ቦታ ነው የመጣ በተለይ ናታዝ የተባለውን ቦታ ላይ እና በተደጋጋሚ ይሄ ኢራናዊ መንግስታዊ ቴሌቪዥኖቹን እንደገና ደግሞ ከመሬት ስር በሜትሮች ርቀት የሚገኝ የኒውክለር ጣቢያቸውን እሱን ለማግኘት ነው እስካሁን ድረስ እየተደረገ ያለ ስለዚህ እስራኤል በኢራን ጥቃት ያደረሰችባቸው መጀመሪያው ተህራን ነው ወታደራዊ ስፍራዎች ናቸው ታብሪዝ የሚባል ቦታ አለ የኒውክለር ምርምር ማዕከል ነው እንደገና ደግሞ በሁለት የጦር ሰፈሮች ላይ ፍንዳታ እንደተደረገ ይነገራል። እንግዲህ ከዜናዎቹ የምትመለከቱት ማለት ነው። ይሄ ከረንት ኢቨንቶችን የምነግራችሁ ለምንድን ነው ነገሮች ጥላቻ ውስጥ እንዳትገቡ፣ በምታዩት ነገር ጀጅ ወደ ማድረግ እንዳትሄዱ። ምክንያቱም ዜና አይቶ ሰው የማይታለል ሰው የለም። ግን ከኋላ ያለውን ሂስቶሪካል ነገር ማወቅ ሲጀምሩ ነገሩ እንዲህ ነው እንዴ ብላችሁ ማየት ትጀምራላችሁ። ስለዚህ ከቴራን በስተደቡብ የምትገኘው ኢስፋሃን የምትባል ከተማም ተመታለች። በምዕራብ የምትገኘው አራክ የምትባል ከተማ አለች፣ እሷም ተመታለች። የከርማንሻን የሚባል ሌላ ከተማ አለ፣ እንደዚሁ በስተምዕራብ አካባቢ ተመታለች። እና መሪያቸው እንኳን ሆሜኒ ምን ብለው ነው የተናገረው? አሁን ገና ጦርነቱን አሁን ገና ነው የጀመርነው ብለዋል። እና በጣም ለእስራኤል መራራና የከፋ ህመምን ለቅባታለን የሚል ንግግርም ተናግረዋል እና ጠላትነት ደቨሎፕ አድርገዋል። በጣም የመረረ ነገር አላቸው። ሁለቱን ሀገሮች በንጽጽር አድርጋችሁ ብትመለከቷቸው ተመልከቱ፣ በእስራኤልና በኢራን በህዝብም ስትመለከቱ ኢራን 88.6 ሚሊዮን ናት። እስራኤል 9.6 ናት። ገና እና 10 ፐርሰንት ቢሆን ነው የነዛም ማለት ነው። እንደገና ደግሞ ያላቸውን የመከላከያ በጀት ብትመለከቱ እስራኤል በጣም ብዙ 19 ቢሊዮን የሚሆን መከላከያ በጀት አላት። እንደዚህ እንደዚህ ስታወዳድሩ በሚሊተሪ ኤሪያ ላይ እንግዲህ ብዙ አድቫንስ የሆነ ነገር እንዳለ ታያላችሁ። ይሄ ጥፋት እየሆነ ነው ያለው አሁን፣ በኢራን እነዚህ ነገሮች እየፈራረሱ ናቸው፣ በእስራኤል እየፈራረሰ ነው፣ በቴል አቪቭ ነገሮች እየተመቱ ናቸው ያሉት። አሁን ጥያቄው እዚህ ጋር ነው ያለው። ዛሬ አብዴት ላደርጋችሁ ወጥ የመጣሁት ለምንድን ነው? ግጭቱ ቢባባስ ግጭቱ ቢስፋፋ አርማጌዶን ሊሆን ይችላል ወይ ይሄ ነው ጥያቄ እና እውነት ይሄ ጥያቄ ልንጠይቀው የሚገባ ነው አንዳንዶች ገብተው ዝም ብለው የሚረብሹ ሰዎች እዚህ ድረስ መድረስ ላቃታቸው ነው እኛን እንማር የመጣ ነው ፖለቲካውን አይደለም ፖለቲካውን ከዜና ታገኙታላችሁ ግን ከዜናው ተነሽተን እየተመለከትን ያለ ነው እውነት ይሄ ግጭት ቢበሳ መጽሐፍ ቅዱስ ላይ የሚለው አርማጌዶን ጋር እንደርሳለን ወይ ይሄ ክርስቲያኖች ይጠይቃሉ። ያንን ለመመለስ ነው እና ነገሮችን አጥርቶ በመስማት እግዚአብሔር ይባርካቸው። እና በእስራኤልና በኢራን መካከል ያለው ግጭት አሁን ላይ በሁለት አገር መካከል የተገደበ ይመስላል። አሜሪካኖች እንኳን ሊገቡበት የፈለጉ አይመስሉም። እያንገራገሩ ናቸው ያሉት። ምክንያቱም ፕሬዚዳንት ትራምፕ አሜሪካ ፈርስት ወይም ደግሞ መጀመሪያ አሜሪካ የሚል መፈክር ስላላቸው ከአፍጋኒስታን ጦራቸውን ስላወጡ በዚህ በዚህ ምክንያት ከነ ባራክ ኦባማ ከነ ባይደን ጋር በዚህ ስለተለያዩ ከአሜሪካ ውጭ የአሜሪካን ጥቅም ነው ማስከብረው ስላሉ ከእስራኤል ጋር ተደርበው ለመቆም ትንሽ እያንገራገሩ ነው ያሉት። ተጨማሪ ደግሞ ወደ ካታር ሄደው ሽልማቶች ተሰጥቷቸዋል። ሳውዲ ሄደው የተለያየ ስጦታዎችንና ጥሩ ስም አግኝተዋል። ያንን ሌጋሲያቸው መጠበቅ ይፈልጋሉ። ስለዚህ እስራኤልን ጆይን ያደርጋሉ፣ አያረጉም፣ አይታወቅም። ሊያረጉ ይችላሉ ብዬ ግን አስባለሁ። ስለዚህ ሁለቱ አገራት ግጭት እንዲያቆሙ አገሮች ጥር እያደረጉ ነው፣ አልተቻለም። ፈረንሳይ እንደውም ተቃውማ ተናግራለች። ግጭቱ ቢባባስና ቢስፋፋ በጣም አስከፊ የሆኑ ሁኔታዎች ይከተላሉ። እነዚህ ምንድን ናቸው ካላችሁ፣ የመጀመሪያው ነገር አሜሪካ በግጭት ውስጥ ትገባለች። ምንም እንኳን አሜሪካ ብታስተባብልም ኢራን የአሜሪካ ኃይሎች ግጭቱን መደገፋቸውን ቢያንስ ለእስራኤል ጥቃት ስልታዊ ድጋፍ እያደረጉ ነው ብና በአደባባይ ከሳታለች። ኢራን በመካከለኛው ምስራቅ ባሉ የአሜሪካ ካምፖች ላይ ጥቃት ወረውራለሁ ብላ እያስፈራራች ነው። በኢራቅ የሚገኙት ብዙ ደጋፊዎቻቸው በተለይ ሐማስ ደክመዋል፣ ህዝቦላ ደክመዋል። በኢራቅ የሚገኙ ደጋፊ ሚሊሻዎቻቸው ግን አሁንም ታጥቀው አቅማቸውን አጠናክረው ለመዋጋት እየተዘጋጁ ነው ያሉት። ኢራቅ ውስጥ አሉ የሚደግፏቸው ሌሎቹ በፕሮክሲ ዋር የሚሉት አለ። በሌሎች በኩል አድርጎ መዋጋት በዛ እየሞከሩ ነው ያሉት። እሺ ይሄ የአሜሪካ ወደዛ ውስጥ መግባት ሌላ አደጋ ይፈጥራል። ሁለተኛው ሊከሰት የሚችለው ነገር ምንድን ነው? የባህረ ሰላጤው ወደዚህ ገልፍ አካባቢ ያሉ አገሮች ሚድል ኢስተን የሆኑ አገሮች፣ አረብ አገሮች በሙሉ ወደ ግጭቱ ሊሳቡ ይችላሉ። ስለዚህ ባህረ ሰላጤው አገራት ወደ ግጭቱ ሊሳቡ ይቻላሉ ይችላሉ ሊገቡ ይችላሉ። ሌሎችን በሃይማኖት ተስበው ሊገቡበት ይችላሉ። እንደነ ቱርክ ያለው እነ ፓኪስታን ያሉ የሆነ ዳርዳር የሚሉት ነገሮች አሉ። አሜሪካንን ከመፍራት ወይም ደግሞ ኔቶን ከመፍራት አንፃር ዳርዳር ያሉ አገሮች አሉ እና እነሱን ኢንቮልቭ ሊያደርጉ ይችላሉ። ምናልባት የባህረ ሰላጤ ሀገሮች ተስበው ሊገቡበት ይችላሉ። ያ አካባቢ ቮለታይል ነው። ድንገት የሆነ ነገር ሊከሰት ይችላል። ድንገት ምን እንደሚያቃጣጥለው አይታወቅም፣ ምን እንደሚያነዳው እሳቱን አታቁም። ተመልከቱ እስራኤልና ኢራን ሲጫጫሩ አብሮ ከነሱ ጋር አሜሪካን ከገባችበት ከላይ ደግሞ ሌላ ከገባች ፓኪስታን እገባለሁ ትላለች፣ ሁሉም ወደዚህ ውስጥ የሚስብ ነው። ተመልከቱ፣ በአርማጌዶ ላይ የሚሆነው ጦርነትም አነሳሱ እንደዚህ ሊሆን ይችላል። ግን ሁሉም የሚሰበሰቡት በኢየሩሳሌም ላይ ነው በእስራኤል ላይ ነው የሚነሱት። ምን ያስነሳዋል አናውቅም። አሁን አትሊስት እስራኤል የሚደግፏታሉ። ያኔ ግን እስራኤል ብቻዋን የምትቆምበት ዘመን ይመጣል። ለዚህ ሁሌ አሜሪካ አትኖርም ልላችሁ ነው። ስለዚህ ኢራን አስተማማኝ መከላከያ አለኝ በምትለው በእስራኤል ላይ ብዙ ጉዳቶችን ለማድረስ ችላለች። ሌላው አሜሪካን ያላት አካምፖች አሏት። ለምሳሌ ጅቡቲ ላይ፣ ሳውዲ አረቢያ ላይ፣ እነዚህ የሚባሉ ሀገሮች ላይ ያላትን እመታለው እያለች ነው ያለችው። ስለዚህ ሳይታሰብ ሳውዲም ልትገባበት ትችላለች። ካታር ላይ ያለውን አርሜ ብትመታባት ከካታር ሊነሱባት ይችላሉ። ስለዚህ ለኢራን ጥሩ አይደለም ብትመታቸው ማለት ነው። ስለዚህ ብዙ የከፋ ጦርነቶች ሊነሳ ይችላል። ሌላ ሶስተኛው ነገር ምንድን ነው የኢራን አገዛዝ ሊወድቅ ይችላል። የአቶላ መንግስት ከወደቀ አንድ ሀገር አደገኛ የሚባለው ጊዜ ክፍተት ያለበት ነው፣ መሪ የሌለበት። ታስታውሳላችሁ ሊቢያ እንዴት እንደሆነ ልክ ጋዳፊን ካባረሩት በኋላ ከገደሉት በኋላ አገሪቱ በቃ እስካሁን ድረስ ያልበረደ እሳት ውስጥ ነው የገባቸው። ስለዚህ እስራኤል የኢራንን ሚሊተሪ አገዛዝ የማፍረስ የረጅም ጊዜ ህልሟን ብታሳካ ቤንያሚን ናታንያሁ በሰጡት መግለጫ አገዛዙን ይህን ሬጅሙን ሪሙቭ ማድረግ ነው የምፈልገው ብለዋል። ለዚህ የኢራን መንግስት መፍረስ በእስራኤል ወዳጆች በጣም ድጋፍ ሊያገኝ ይችላል። ነገር ግን ክፍተት ከፈጠረ ያንን የሚተካ ሌላ መንግስት ከሌለ ወይ ተቃዋሚ መጥቶ ቦታው ላይ ካልተቀመጠ ቀውስ ይነሳል። ኃይለኛ የወንጀል አደባባይ ይሆናል። ሶሪያ ግን አሁን ነው የበረደው። ተመልከቱ፣ ኢራቅ አሁን ነው የበረደው፣ ሶሪያ አሁን ነው የበረደው። እነ ሊባኖን ቋፍ ላይ ያሉ ናቸው። ህዝብላ አሁን ነው የደከመው። ስለዚህ ያ አካባቢ እንደበቃ ክርቢት እንደ መጫር ማለት ነው። ስለዚህ መንግስት ያስፈልጋል፣ ጠንከር ያለ መንግስት ያስፈልጋል። ስለዚህ ይህንን ግጭቱን በክፍተት ካመጣ ለዓለም ጥሩ አይሆንም። በተለይ ኒውክለር ያለው አገር ወይም ካላት ሰርተው አስቀምጠውት ከሆነ ገና አልጨረሱትም ነው የሚባለው፣ ወይም እስራኤል አሰናክላዋለች ነው የሚባለው። ግን ሰርተው ያስቀመጡት አንድ ኒውክለር እንኳን ቢሆን ኦ፣ በጣም ትልቅ ዲዛስተር ነው ለዓለም ትልቅ ዲዛስተር ነው የሚሆነው። ስለዚህ ኢራን በጣም የከፋ አጸፋ ብትመልስ ሌላው አንዱ አስከፊ ሁኔታ ሊሆን ይችላል። አሜሪካ እስራኤልን ልትደግፍ ትችላለች፣ ይሄ ላትመልስም ትችላለች። ከደገፈች ግን የጦርነቱ መልክ ሊቀየር ይችላል፣ ወይም ደግሞ ፈጥኖ ሊያልቅ ይችላል። ክፍተት ሊፈጠር ይችላል። አሜሪካኖች ያላሰቡት ለዓመታት እንደ አፍጋኒስታን የሚቆዩበት የጥበቃ ስራ ውስጥ ሊገቡ ነው ማለት ነው። እግዚአብሔር ለእነዚህ ህዝቦች ይራራላቸው፣ ለአይሁዶቹም ይራራላቸው፣ ለእነዚህ ለኢራኖቹም ይራራላቸው። እግዚአብሔር የሰዎችን ሞት አይፈቅድም። ይሄ ለአንዳንዶች እንደሚመስላቸው የቲፎዞነት ጉዳይ አይደለም፣ የዘር ጉዳይ አይደለም፣ የነገድ ጉዳይ አይደለም። መንፈሳዊ ነገር ነው የምናወራው። ምንድን ነው ይሄ መንፈሳዊ ነገር? ለምንድን ነው ለመሆኑ ክርስቲያን ወንጌላውያን አማኞች ለምንድን ነው ይህንን የምንደግፈው? አንዳንድ በነገራችን ላይ ክርስቲያኖችም ሆነው እስራኤል የለችም በቤተ ክርስቲያን ተተክታለች የሚሉ አሉ። የቴዎሎጂ አይነቶች አሉ እና እነዚህ ሪፕለስመንት ቴዎሎጂ ይባላል። ሪፕለስመንት ቴዎሎጂ ማለት ሁሉም ስለ እስራኤል የተጻፈው ነገር የቤተ ክርስቲያን ነው ብሎ የሚያምኑ ናቸው። ስለዚህ እስራኤል ከእግዚአብሔር አጀንዳ የወጣች እግዚአብሔር የተዋት አርገው ነው የሚያስቀምጡት። ነገር ግን መጽሐፍ ቅዱስ ይህን አያስተምርም። ሮሜ መጽሐፍ ምዕራፍ ዘጠኝ ምዕራፍ አስር ምዕራፍ አስራ አንድ ሄዳችሁ ብትመለከቱ እግዚአብሔር ሕዝቡን ጥሏልን ብሎ ይናገራል። ምክንያቱም እግዚአብሔር አልጣለም። ሕዝቡ ቅሬታዎች አሉት። ለጊዜው ድንዛዜ ውስጥ ናቸው። የስ አይሁዶች መሲሁን አልተቀበሉትም። የስ አሁንም ክርስቲያኖች አይደሉ አሁንም በኢየሱስ አያምኑም። መሲህ ይጠብቃል ነው ገና መጥቶ ኢየሱስ ሊያድናቸው እንደመጣ አላወቁትም። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉ ሁሉ ግን ለእኔና ለእናንተ የእግዚአብሔር ልጆች የሆኑ ዘንድ ስልጣን እንሰጣቸው ይላል። አሁን በድንዛሴ ላይ ናቸው። አሁን ቅርፊት ላይ ናቸው ላይ ያለ አይኖቻቸው ሲከፈት ዘካርያስ እንደሚነግረን ግን ለአንድያ ልጅ እንደሚያለቅሱለት ያለቅሱለታል። ይሄ እጆችህን ምን ሆነህ ነው ብለው ይጠይቁታል። ወደ ወገኖች የቤት ወደ አባቴ ወደ ቤተሰቦች የመጣው እነሱ ይሄ አደረጉብኝ ይላቸዋል። ስለዚህ ደረታቸውን እየደቁ እያንዳንዳቸው ያለቅሱለታል አላወቅንም ነበር ብለው ይጸጸታሉ ማለት ነው። እግዚአብሔር ቅሬታ አለው። 144 ሺ አይሁዶች የተቀቡት በመከራው ዘመን መካከል ላይ አይሁዶች ናቸው። ወንጌል ሰባኪዎች ይሆናሉ። ለእስራኤል እንደገና ድል ይሰጣታል ጌታ፣ ምክንያቱም እግዚአብሔር የኪዳን አምላክ ስለሆነ